ዳዊት ሲደገም እግዚአብሔር መንገዱን ቆሞ ይቆያል። እንዲያውም ልንገራችሁ በቅዱስ ዳዊት መዝሙር የሰማይ መላእክት ሳይቀሩ ይዘምራል፣ የሰማይ መላእክት ሳይቀሩ ይዘምራል። በጣም ብዙ አባቶቻችን እነ አቡነ አብየ ጊዜ ሙት አንስተውበታል፣ መዝሙረ ዳዊትን እየጸለዩ ሙት ያነሱት መዝሙረ ዳዊት እየጸለዩ። እነ ቅዱስ ወለተ ጴጥሮስ ሙት አንስተውበታል፣ መዝሙረ ዳዊት እየደገሙ እናቡነ ተክለ ሃይማኖት ሰይጣንን በእጃቸው እንቅ አድርገው ይዘዋል፣ መዝሙረ ዳዊት እየደገሙ። መዝሙረ ዳዊት ደግሞ እናቡነ ገብረ መንፈስ ቅዱስ ኅብስት ከሰማይ አውርደዋል፣ ትሰፍ የማነቆ ታጠግብ ለሁሉ እያሉ እየዘመሩ ማለት ኅብስት አውርደው ለእናቡነ ሳሙኤል ማስተናገጃ ባይታዊ ምን ቤት ስለሌላቸው ቆሎ እንጀራ ቂጣ ስለሌለ እንግዳ ቢመጣ የዳዊትን መዝሙር ሲጸልዩ ኅብስት ወርዶላቸው እንግዳ ሸኝተዋል። ለሚያምን ሁሉ ይቻላል። መዝሙረ ዳዊት ደግሞ ሰው የሚያጣው ነገር የለም።